ሰላም ጤና ይስጥልኝ፣ ውድ ቤተሰቦቻችን፣ ወደ ዕለቱ አርስተ ዜናዎች እናልፋለን። ተጠናክሮ በቀጠለው በብልጽግናው መንግስትና በፋኖ ኃይሎች መካከል የሚደረቀው የትጥቅ ትግል ተጠናክሮ የቀጠለ ሲሆን በዛሬ ለት የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒልክ እዝ የልጅ ኢያሱ ኮር የየጎፍ ክፍለ ጦር አካል የሆነው ከመክት ሻለቃ በተውጣጡ ፋኖች ጥቅምት ዘጠኝ 2018 ዓ.ም ተመረተ በደቡብ ወሎ ዞን አልብኮ ወረዳ ጫጮ በተባለ ቦታ ላይ የፖለቲካ አመራር አጅበው ይጓዙ በነበሩ የአድማ ብተና አባላት ላይ በተወሰደ እርምጃ አንድ ጓድ የአድማ ብተና አባላት ወዲያውኑ ሲሞት አምስት በላይ የሚሆኑት ቆስለው ወደ ደሴ ሆስፒታል ተወስደዋል። በዕለቱ ታስቦ የነበረው ህዝብን የሚያደናግር የብልጽግና ስብሰባም አንደበት እንዲበተን መደረጉን የክፍለ ጦሩ የህዝብ ግንኙነት ኃላፊ ሱልጣን ዮሱፍ መረጃውን አጋርቶናል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ዳግማዊ ቴዎድሮስ አምስተኛ ኮር አካል የሆነው ጎንደር ብጋሻው ክፍለ ጦር ዛሬ ጥቅምት 10 2018 ዓ ም በገደብዬና በዳባት ከተሞች ላይ ከፍተኛ ውጊያ የተደረገ ሲሆን በዚህም የአገዛዙ ጦር ከፍተኛ ኪሳራ እንደደረሰበት የጎንደሬ ብጋሻው ክፍለ ጦር የህዝብ ግንኙነት ኃላፊ አርበኛ ታድሎ ደሴ ተናግረዋል። የታላቁ ሃይማኖት አባት የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሙፍቲ ሀጂ ዑመር እንድሪስ ስርዓት ቀብር ዛሬ ተፈጽሟል። ከስርዓት ቀብራቸው ቀደም ብሎ በሚሊኒየም አዳራሽ ሽኝት ተደርጎላቸዋል። ታላቁ የሃይማኖት አባት ተቀዳሚ ሙፍቲ ሀጂ ዑመር በታላቁ አንዋር በኑር መስጂዶች ከአራት አስር ዓመታት በላይ እስላማዊ ሃይማኖታዊ ትምህርቶችን አስተምረዋል። ሃምሳ በላይ ሃይማኖታዊ መጽሐፍትንም ጽፈዋል። ቅዱስ ቁርአንን ተርጉመዋል። የቁርአንን ትርጉም ስራቸውን በሲዲ በማሳተም አሰራጭተዋል። ከ50 አመታት በላይ በዘለቀ አዲስ አበባ ቆይታ ቅዱስ ቁርአንን ከ300 ጊዜ በላይ በትርጉም ወይም ተፍሲር አስተምረዋል። ተቀዳሚ ሙፍቲ በኢትዮጵያ በተለያዩ አካባቢዎች የተፈጠሩ ሃይማኖታዊ አለመግባባቶችን በመፍታት የሃይማኖታዊ አባትነታቸው ሚና ተወጥተዋል። በ1967 ዓ.ም ምረት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ሲመሰረት የምክር ቤቱ አባል የዑለማ ሊቀመንበር በመሆን አገልግለዋል። በ2010 መጋቢት እስከ ግንቦት ወር 2014 ዓ.ም ድረስ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምክር ቤትን በፕሬዚዳንትነት እንዲሁም የኢትዮጵያ ሃይማኖት ተቋማት ጉባኤን የበላይ ጠባቂ በመሆን አገልግለዋል። ተቀዳሚ ሙፍቲ ሐጂ ኡመር እንድሪስ ባለትዳርና የአምስት ወንዶች እና የአራት ሴቶች አባት እንደነበሩም ከጠቅላይ ምክር ቤቱ ያገኘ ነው መረጃ ያመለክታል። ተራራው ሚዲያም ለአባታችን ሐጂ ኡመር እንድሪስ ቤተሰቦች፣ ወዳጆች እንዲሁም ለመላው የእስልምና እምነት ተከታዮች በሙሉ መጽናናትን ይመኛል።